አምላካችን በመድኃኒታችን እና በሕይወታችን በኢየሱስ ክርስቶስ ስም እንደምንሰነበታችሁ አሜን። እግዚአብሔር አምላክ ስሙ በዘላለም የተመሰገነ ይሁን። ዛሬ የምንማርበት የትምህርት ርዕስ የተሰወረው በረከት ስለሚል ነው። ተሰውሮ ስለኖረው በረከት ስለሆነ የተሰወረው በረከት ነው። ያ ተሰውሮብን የኖረው በረከት አስራ አስራት በኢትዮጵያ ህዝብና በቤተክርስቲያን ተሰውሮ ነው የሚለው አስራት ማለት ደግሞ የአንድ ህዝብ በረከት የአንዲት ቤተክርስቲያን ጸጋ ነው። ሰማያዊ ሀል የምንባረክበት መንገድ እሱ ነው። ልጆች የሚባረኩ በዚያ ነው ይላል የእግዚአብሔር ቃል። ጋር የሚባረከው በዚያ ነው። የአዋቂዎች እውቀት የሚባረከው በዚያ መንገድ ነው። የወጣቶች የወጣትነት ህይወት የሚባረከው በዚያ ነው። የህጻናቱ ህይወት የሚባረከው በዛ ነው። አዝመራው የሚባረከው በዛ ነው። ከብቱ የሚባረከው በዛ ነው። ንግዱ የሚባረከው በዛ ነው። እዚህ ፈቃድ እና አገራችን ቤተክርስቲያናችን የሚባረኩበት ነገር አጥፈው ተሰውሮባቸው፣ ወይም ደግሞ አገራችን ቤተክርስቲያናችን ተሰውሮባት እስካሁን ድረስ በድብስ ሲሆነ እና አስራት ስሙ ሲነሳ ከበድ ይላል ከገንዘብ ጋር የተያያዘ ስለሆነ ግን ውስጠ ምስጢሩና ጥቅሙ ቢታወቅ ኖሮ ከደስታችን የተነሳ ወሰን አይኖርም። አስራት መቼ እንደተጀመረ በእግዚአብሔር ቤት አይታወቅም። ግን ኃይማኖት ጎልቶ የታወቀው ባብርሃም ጊዜ ስለሆነ አብርሃም ለካህኑ ለመልከጼዴቅ ለኃይማኖት አባቱ ለመልከጼዴቅ አስራት ሲሰጥ ነበር። በኦሪት ዘፍጥረት መስራፍ ምዕራፍ 14 ቁጥር 20 ላይ እንመለከታለን። ያብርሃም የልጅ ልጅ ያይቆብም ከአባቱ ከአያቱ የወረሰውን ጥቅሙን በመገንዘብ ምን ይላል? በኦሪዝ ዘፍጥረት ምዕራፍ 28 ቁጥር 22 ጀምሮ የእስራኤል አምላክ አምላኬ ሆይ በሰላም በቤቴ ብኖር የምበላውን እንጀራ የምለብሰውን ልብስ ብትሰጠኝ ወጥቼ በገባ ካለኝ አንድ አስረኛውን እንደ አያቴ እንደ አባቴ ለቤቴ ይፈታ ይሄ ማድረግ የሚገባኝ ቢሆንም በረከቴ ስለሆነ ይሄን አላስቀርም ይላል። በኦሪት ዘፍጥረት ምዕራፍ ሀያ ስምንት ቁጥር ሀያ ሁለት ሕግ በሌለበት ዘመን እንዲህ እያለ መጥቶ መጥቶ በእስራኤል ሕዝብ መካከል ሕግ በተሰራበት ጊዜ ትልቁ ሕግ በእግዚአብሔርና በሰዎች መካከል ያለ የበረከት በር፣ የበረከት መንገድ እንዲሆን ሙሴ ሌሎችን ስርዓቶች፣ ሕጎች ሲሰራ ሰራ አስራት እና ስለ አስራት ሕግ ሲሰራ ስለ አወጣጡ ማለት ስላሰባሰቡ ተናግሮ ነበር። በኦሪ ዘሌባ ውያን ምራፍ 27 ቁጥር 30 እስከ 33 እንደሚናገረው በዚያው በወቅት በነበረው የገቢ ምንጭ ማለት ነው። ምድር ከምታፈራ ሁሉ ነው፣ ከማንኛቸውም እንስሳት ሁሉ አንድ አስረኛው የእግዚአብሔር ነው ብሎስ እግዚአብሔር ይሄን ተናግሯል። ለኛ ለራሳችን ጥቅም ነው። ምድር ከምታፈራ ሁሉ ከዚህ ከማንኛውም ማንኛውም እንስሳቱ የዛፍ ፍሬ ሳይቀር የሚጠቅም ከሆነ የሚለው አንድ አስረኛው ለእግዚአብሔር የተቀደሰ ነው ይላል። እንዲያውም ጌታ ሰው ሆኖ በተመላለሰበት ዘመን በኢየሩሳሌም በማቴዎስ 23 ቁጥር 23 እንደሚነገረን ከከሙን እንኳን ሳይቀር ይላል። ከከሙን አዝሙድ፣ እንግዲህ ከሙን አዝሙድ በጣም ከቅመማ ቅመም አነስተኞች ናቸው። ከእነሱ ያነሰ ነገር የለም። ከእነሱ እንኳን አንድ አስረኛው ለእግዚአብሔር ቤት ይሰጥ ነበር ይላል ማቴዎስ 23 ። ሙሴ የሚከፈልበትን ጊዜም ወስኗል። ስላሰባሰቡ ብቻ ሳይሆን የሚከፈልበት ጊዜውንም ወስኗል። ጊዜው በኦሪት ዘዳግም ምዕራፍ 14 ቁጥር 22 እስከ 25 ከዚያም በላይ እንደምንመለከተው በዓመት አንድ ጊዜ እንዲሰበሰብ አዟል። ለምን? ያን ጊዜ የነበረው የገቢ ምንጭ በዓመት አንድ ጊዜ የግብርና አሰራር ስለሆነ አዝመራው ተዘምሮ የሚደርሰው በዓመት አንድ ጊዜ ነው። ከብትም ያው ተወልዶ የሚያደርገው በአመት አንድ ጊዜ ነው እና ያም ሆነ በአመት አንድ ጊዜ ነው የሚለው። በአዲስ ኪዳን ግን ቅዱስ ጳውሎስ እንደነገረን በየሳምንቱ ነው። በሳምንቱ እናነባዋለን ወደፊት። በሳምንቱ በፊተኛው ቀን በሳምንቱ ውስጥ ፊተኛው ቀን ማን ነው? እሁድ ነው። የሳምንቱ ፊተኛ ቀን እሁድ ነው። ሰዎች፣ ክርስቲያኖች ሰበሰበው የነበረውም እሁድ ነው። ለዚህ ነው አባቶቻችን በኒቀያ ጉባኤ ሰንመት ቅዳሜ መባል ቀርቶ እሁድ እንዲባል ያደረጉት። እና የመጀመሪያውን ቀን እሁድን ነው የሚለው። እሁድ እሁድ ይላል። አስራቶች ሰብሰብ ገንዘብ ሰብሰብ ነው የሚለው። እናነባዋለን ወደፊት። በየሳምንቱ በነበረው አሰራር ነው ያን ጊዜ። ዛሬ ደግሞ በአብዛኛው የክርስቲያኖች ገቢያቸው በወር ስለሆነ የገበሬው የግብርናው እንዳለ ሆኖ፣ ነገር ግን የነጋዴውና ደሞስተኛው በወር አንድ ጊዜ እንዲሆን በቤተክርስቲያን ባለ አብያተ ክርስቲያናት የተወሰነ ነገር ነው። እና ስለሚከፈልበት ጊዜ ስለ አሰባሰቡ ስለሚከፈልበት ጊዜ ካየን አላማው ለምንድን ነው? አሁን እስራኤል ካላቸው ሁሉ አንድ አስረኛውን ለእግዚአብሔር ሰጡ። እና አላማው ምንድን ነው? ይሄ የተሰበሰበው ሀብት ቀላል አይደለም። የመንግስት ሀብት ማለት ነው። አላማው ለነገደ ሌዊ አስራ ሁለት ነገዶች ነበሩ በእስራኤል ምድር። ከአስራ ሁለቱ ነገድ አንዱ ነገደ ሌዊ ነው። ነገደሌዊ ስራው ምንድን ነው የነበረው? ካህናት ሌዋውያን ካህናት ናቸው። ከአስራ ሁለቱ ነገድ አንደኛው ነገድ በእስራኤል ምድር ርስት አልነበረ። አስራ አንድም ርስት አላቸው በዘመን በነበረው አስራት። አንደኛው ግን የነገደሌዊ ርስት አልነበረው። ርስቱ የእስራኤል ሕዝብ አስራት ነው ይላል በኦሪት ዘሁልቅ ምዕራፍ 18 ቁጥር 21 ላይ ምዕራፍ 18 ቁጥር 21 ጀምሮ ምን ይላል ለሌዊ ልጆች ይላል ለነገደ ሌዊ ለሌዊ ልጆች እነሆ በመገናኛው ድንኳን አገልግሎት ስለሚያገለግሉ የመገናኛው ድንኳን በወቅቱ ዛሬ ቤተክርስቲያን ማለት ነው ስለሚያገለግሉ የእስራኤል ልጆች አስራት ርስት አድርጌ ሰጥቻለሁ ከዚህም በኋላ ሀጢአትን እንዳይሸከሙ እንዳይሞቱም የእስራኤል ልጆች ወደ መገናኛው ድንኳን አይቅረቡ አስራ አንዱ ነገድ አይቅረቡ ወደ ቤተ መቅደስ ለአገልግሎት አይቅረቡ። ሌዋውያን ግን የመገናኛውን ድንኳን አገልግሎት ይስሩ፣ የቤተ መቅደስን አገልግሎት ማለት ነው። እነርሱም ኃጢያታቸውን ይሸከማሉ። የማንን ኃጢያት? የአስራ አንዱን ነገድ ኃጢያት። እነርሱም ኃጢያታቸውን ይሸከማሉ። ለልጅ ልጃችሁ ለዘላለም ስራት ይሆናል። በእስራኤልም ልጆች መካከል ርስ አይወርሱም። እነማን ሌዋውያን? ለእግዚአብሔር የማነሳት ቁርባን የሚያቀርቡትን የእስራኤል ልጆች አስራት ለሌዋውያን እርስ አድርጌ ሰጥቻለሁ። ስለዚህ በእስራኤል ልጆች መካከል እርስ አይወርሱም አልኋቸው። እርስታቸው የእስራኤል ልጆች አስራት ለነገደ ሌዊ። ነገደ ሌዊ ሲባል እንግዲህ በሚሊዮን የሚቆጠር መሆኑን አንዘንጋው። እያንዳንዱ ቤት ብዙ ልጅ አለ። ያን ሁሉ የሚያስተዳድር ነው አስራቱ። ዘዳግም አስራ አራት ሀያ ስምንትም እንደዚህ ይላል ዘዳግም ኦሪ ዘዳግም ምዕራፍ አስራ አራት ሀያ ስምንት ጀምሮ ምን ይላል በዚያ ዓመት የስሬህን አስራት ሁሉ አምጥተህ በአገርህ ደጅ ውስጥ ታኖረዋለህ። ሌዋዊውም ካንተ ጋር ክፍልና ርስት የለውምና በአገርህ ደጅ ያለ ሌላ መጻተኛ፣ ደሃደግም፣ መበለትም መጥተው ይበላሉ፣ ይጠግባሉ። ይሄውም አምላክ እግዚአብሔር በምታደርገው በእጅ ስራ ሁሉ የዋርክህ ዘንድ ነው ይላል። አሁን ለሌዋውያን ብቻ ሆኖ አላየንም። መሰረቱ ለሌዋውያን ነው እስራኤል ውስጥ ለሌላቸው ግን ሌዋውያኑ ጠግበው የቤተ መቅደሱ አገልግሎት ሁሉ ተሸፍኖ በእስራኤል አር አስራት እንደገና ችግረኞችም እንዲረዱ ማለት መጻፈኞች፣ ማለት ልክ እንደኛ ከኢትዮጵያ ከሌሎችም አገሮች ተሰደው ለሚመጡ ስደተኞች፣ እስራኤል ተሰደው ለሚሄዱ ስደተኞች፣ እናት አባት ለሌላቸው ልጆች፣ ባለሌላት ለሌላት ጣሪ ደጋፊ ለሌላት እና ሴት ለአሮጌቶች፣ ለሽማግሌዎች በአጠቃላይ እርዳታን ለሚፈልጉ ችግረኞችም እንዲሆን ያ ተሰብስበው ተመልከቱ። ይህ ከሆነ እንግዲህ የቱን ያህል የእግዚአብሔር ቤት በሰዎች ዘንድ እንደሚወደድ። ምዕራባውያን ብዙውን ጊዜ በችግር ያለ አገርን ያለ ህዝብን በስብከት ብቻ አይደለም የሚያገኙት በእርዳታ ነው። መኪና ይረዳሉ፣ ምግብ ይረዳሉ፣ ልብስ ይረዳሉ፣ ስኮላርሽፕ ይሰጣሉ። የማያደርጉት ነገር የለም። በዚያ ምክንያት ሲወድም ሳይወድም እየፈቀደም ሳይፈቅድም ጥቅሙን በማለት ብቻ ብዙ ብዙ ያገኛል የእነሱ እንዲሆን ያ። ታዲያ ዝም ብሎ አይደለም በአስራት መልክ በተሰበሰበ ገንዘብ ነው። እና ባጭሩ በዓለም ላይ ያለች ቤተክርስቲያን ዛሬ የ የነዚህ ምሳሌ ናት የሌዋውያን ምሳሌ ናት፣ የሌዋውያን ምሳሌ ናት። በብሉይ ኪዳን ክህነት በአንድ ነገድ ብቻ ነው የነበረው፣ በዘር ነው ዘር ተቆጥሮ ነው። ሌዊ እገሌን ወለደ እገሌ እገሌን ይወላል እገሌ እገሌን ይወልዳል ዘር ተቆጥሮ የሌዋውያን ዘር የሆኑ ብቻ ዲያቆናት፣ ካህናት መሆን ይችላል። የሌዋውያን ዘርነት የሌላቸው መሆን አይችሉም። ከክርስቶስ ደም በኋላ ግን ክርስቶስ የቤተ ክህነቱንን የቤተ መንግስቱንን ወክሎ ክርስቶስን ያመኑ ሁሉ ሌዋውያን እንዲባሉ ማለት ክርስቶስን ካመኑ ሁሉ መንፈስ ቅዱስ ሌዋውያንን ካህናትን መጥራት እንደሚችል ክርስቶስን ካመኑ ህዝብ መካከል ዳዊታውያንን፣ ሶሎሞናውያንን መምረጥ እንደንችል ምክንያቱም ክርስቶስ ሁለቱንም ወክሎ ነው ሰው የሆነ የተገለጠ። በዚያ መሰረት አሁን በአዲስ ኪዳን የዘር መሆኑ ቀርቶ ክህነት በክርስቶስ ሁላቸውም የእግዚአብሔር ልጆች ከሆኑት መካከል ሌዋውያንን ወይም ካህናትን፣ አጳሳትን፣ ዲያቆናትን፣ ቀሳውስትን እንዲመርጥ ፈቃድ ሆነ። በዚህ መልኩ የምትመሰረት ቤተክርስቲያን ደግሞ ይህ የብሉይ ኪዳኑ አስራት ምሳሌ ሆኖላት አሁን የቤተ ክርስቲያኗ መሰረት በአስራት በገንዘብ እንዲሆን ነው፣ አዲስ ኪዳን ልዩነቱ በብሉይ ኪዳን የነበረው ለሌዋውያን የሚሰጠው አስራት በግድ ቢወዱም ባይወዱም ሰዎች መገበር አለባቸው፣ መስጠት አለባቸው። በአዲስ ኪዳን ግን የሚለው የእግዚአብሔር ቃል፣ በአዲስ ኪዳን በግድ የሚባል ነገር የለም። ብሉይ ኪዳን ማለት ከአባቶቻችን ጋር የቆየ በእግዚአብሔርና በአባቶቻችን መካከል የነበረ ውል ማለት ነው። በእግዚአብሔርና በድሮ አባቶቻችን በብሉ ኪዳን በነበሩ አባቶቻችን መካከል የነበረ ውል ማለት ነው፣ ብሉ ኪዳን። አዲስ ኪዳን ደግሞ ከዚያ በኋላ በክርስቶስ ምክንያት በሰው ልጆችና በእግዚአብሔር መካከል ያለ አዲስ ውል ማለት ነው። በብሉ ኪዳን የነበረ ውል ሕጌን ብትጠብቁ ትጠበቃላችሁ፣ ባትጠብቁ ትጠፋላችሁ ነው። ይሄ ውሳኔ ነው። በአዲስ ኪዳን ግን ምትወዱኝ ከሆነ የፍቅር ውል ይባላል። በአዲስ ኪዳን በአዲስ ኪዳን የፍቅር ውል። ለምሳሌ በብሉይ ኪዳን ካህናትን ሲያዝ እሺ ቢሉ እንደሚባረኩ እንቢ ቢሉ ደግሞ እንደሚቀጥሉ፣ በአዲስ ኪዳን ግን ምንድነው ያለ ጌታ ሐዋርያቱን የአዲስ ኪዳን ካህናትን ወክሎ ከጴጥሮስ ጋር ሲነጋገር ጴጥሮስን፣ ትወደኛለህ ነው። አወዳለው ጌታ ሲለው ምንድነው ያለው? ግልገሎችን አስተማራ፣ ህፃናቱን ጠብቅ እንዳጠባበቃቸው ግልግሎችን አስማራ ህጣናት ተወደኛለህ ነ አለ ሁለተኛ ነው አሁን አው ጌታው ይወዳል ይሁን ሳይ አንድ ምን ማለት ከቁጥር 15 ጀምሮ እናገኘዋለን። አው ወዳል ጠቦቶችን አደረ በተለይ ጠቦቶች በጣም አቸጋሪዎች ናቸው። ወጣቶችን ማለት ነው። ለሶስተኛ ጊዜ ተወደኛለህ ሲለው ቅዱስ ጴጥሮስ አምላክነቱን በመመስከር ነው እንደምወድ የልብየን ታውቃለህ። ለምን ሶስተኛ ጊዜ ጠየከኝ? አለ አው ተወደኛለህ ወዳለሁ አው ምን ተደንቀው ነው በጎችን አደረ ምትወዱኝ ከሆነ ምትወዱኝ ከሆነ ትዛዜን ጠብቁ። ምትወዱኝ ከሆነ አስራቱን አውጡ። ምትወዱኝ ከሆነ ዘምሩ። ምትወዱኝ ከሆነ በኮሚቴ አገልግሉ። ምትወዱኝ ከሆነ የምትችሉትን ሁሉ አድርጉ። ደግሞ ማትወዱ ከሆነ ሰው የፍቅር ውል ነው የህግ ውል አይደለም። ባድስ ይችላል። ስለዚህ በዚህ የተመሰረተ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ አስራ ስድስት ቁጥር አንድ እስከ አራት ላይ የብሉይ ኪዳኑን አስራት በተሻለ አነጋገር እንዲህ ይለናል ለቅዱሳንም ይላል ገንዘብን ስለማዋጣት ለገላትያ አብያተ ክርስቲያናት እንደ ደነገግሁት ይላል፣ እናንተ ደግሞ እንዲሁ አድርጉ ይላል። ለቅዱሳንም ገንዘብን ስለማዋጣት አሁን እዚህ ላይ ካህናቱንም ቅዱሳን ይላቸዋል። እንደገና ቅድም ዘዳግም አሥራ አራት ላይ ያየነውን መጻተኛ፣ ስደተኛ ማለት ነው፣ መጻተኛ መጤ ማለት ነው፣ መጻተኛ፣ ድሃ አደግ፣ መበለት፣ ድሃ ይል የነበረውን ቀይሮ በአዲስ ኪዳን ቅዱሳን ይላቸዋል። ምክንያቱም የጌታ ወንድሞች ስለተባሉ ድሆች ቅዱሳን ይላቸዋል። ማቴዎስ ሀያ አምስት ላይ እንደምናነበው በፍርድ ቀን የታዘዙትን ደጎች ልጆችን በቀኙ ካቆመ በኋላ እናንተ ተርቤ አብልታችሁኛል፣ በአስራት መልክ በተዋጣው ገንዘብ፣ በሌላው መልክ በሰጣችሁ ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል፣ ታርደጂ አለብሳችሁኛል፣ ባጭሩ ተቸግሬ ረድሳችሁኛል እና ይሄው ወደ ተስፋ ወዳደረጋችሁት ዓለም የአባቴ ቡሩካን የሰው ልጆች አይምሮ ሊያስበው ወደማይችል ዓለም ሂዱ ግቡ ሲል እንደው የምትወደድ ነው እንጂ አንተ መቼ ተርበህ ተጠምተህ መቼ ተረን ተቸግረህ አይተንህ፣ እንደው የምትወደድ ነው እንጂ ይሉታል። ያልጊዜ ጌታ ምንድን ነው ያለ? ከታናናሾች ወንድሞቼ ለአንዱ ያደረጋችሁት ለእኔ አደረጋችሁት ማለት ነው። ከታናናሾች ወንድሞቼ ማለት ከድሆች መካከል ላንድ ያደረጋቸው ማለት እግዚአብሔር ወልድ ኢየሱስ ክርስቶስ ወምለሶችን አግኝተው ያጡትን ኑሯቸው እንደገና ለማኝ የሆኑትን የተናቁትን ድሆች ወንድሞች ይላቸው። ቅዱስ ጳውሎስ የጌታን ወንድሞች ቅዱሳን ብሎ ይጠራቸው። በእኛ ሀገር ግን የተለመደው ቋንቋ ለቅዱሳን ገንዘብ አዋጡ ከተባለ ምን ማለት ነው? በደብረ ሊባኖስ በዝቋላ በዋልድባ የተሰወሩ ቅዱሳን ስላሉ ገንዘብ ላኩ። ስለዚህ ሌላው የፈለግኩት ምንድን ነው? ለቅዱሳንም ገንዘብን ስለማዋጣት ሲባል ለድሆች ማለት ወንጌል ለሚያገለግሉ በጉልበታቸው እያገለግሉ የሚበሉት ስላጡ እውነተኞች ክርስቲያኖች ማለት ነው። ለቅዱሳንም ገንዘብን ስለማዋጣት ለገላትያ አብያተ ክርስቲያናት እንደ ደነገግሁት እናንተ ደግሞ እንዲሁ አድርጉ። እኔ ስመጣ ይህ የገንዘብ ማዋጣት ያን ጊዜ እንዳይሆን ከናንተ እያንዳንዱ በየሳምንቱ በፊተኛው ቀን እንደ ቀናው መጠን እያስቀረ በቤቱ ያስቀምጥ ይላል። እኔ ስመጣ ሙሽራ መጣ በርበሬ ቀንጦ ሰው እንዳይሆን ነው ነገሩ። እኔ ስመጣ ይህ የገንዘብ ማዋጣት ያን ጊዜ እንዳይሆን፣ መቻኮል እንዳይሆን ከናንተ እያንዳንዱ በየሳምንቱ በፊተኛው ቀን ማለት እሁድ እሁድ፣ እንደ ቀናው መጠን ማለት እንደ አቅሙ፣ ብዙ ደሞ ያለው ብዙ፣ መጠነኛ ያለው መጠነኛ፣ ትንሽ ያለው ትንሽ፣ የሌለው በጉልበቱ በእውቀቱ፣ ያም ካልሆነ በጸሎቱ በሀሳቡ በመልካም በቀና ምክሩ ስመጣም፣ ማናቸውም ቢሆኑ የታመኑ የሚመስሏችሁ ሰዎች ቸርነታችሁን ወደ ኢየሩሳሌም ያደርሱ ዘንድ ደብዳቤ ሰጥቼ እልካቸዋለሁ። ገንዘቡን ይዘው ወደ ኢየሩሳሌም ወደ ቤተ መቅደሱ ወደ ድሆች ይሄዳሉ። እኔ ደግሞ ሊሄድ የሚገባኝ ቢሆን እንኳ ከእኔ ጋር አብረው ይሄዳሉ እያለ በቤተ ክርስቲያን ስለ ገንዘብ አሰባሰብ ይጠቁማል። ሌላው ሁለተኛ ቆሮንቶስ በዚሁ በዚሁ ሀገር ነው የመጀመሪያው የመጀመሪያው መልእክቱ ነው። አሁን ደግሞ ሁለተኛ ሲጽፍላቸው ነው። ሁለተኛ ቆሮንቶስ ምዕራፍ ዘጠኝ ቁጥር ስድስት ጀምሮ ምዕራፍ ዘጠኝ ቁጥር ስድስት እስከ አስራ ሁለት ምን ይላል? ይህን ምላለሁ። ቅድም ስለ ገንዘብ አሰባሰብ ነው አጠቃላይ እየተናገረ በጥቂት የሚዘራ በጥቂት ደግሞ ያጭዳል። ስትሰበስቡ ግን ነው እናስታውስ እንደሆን ቅድም እያንዳንዱ እንደ ቀናው መጠን እንዳቅሙ ነው። አቅም እያለው ብዙ ያለው ትንሽ ቢሰጥ በረከቱ ትንሽ። በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከትም የሚዘራ በበረከት ደግሞ ያጭዳል። ብሰጥ የበለጠ እባረክበታለሁ ብሎ የሚሰጥ እሱ በረከትን ያጭዳል። እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሀዘን ወይም በግድ አይደለም ይላል። በግድ በሀዘንም አይሆን ቅር እያላችሁም አይሆን በደስታ በደስታ ቃሉ አስቀድሞ የተጻፈው በተነ፣ ለመስኪኖች ሰጠ፣ ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ፣ እግዚአብሔርም ሁልጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። ለዘሪ ዘርን፣ ለመበላትም እንጀራን በብዙ የሚሰጥ እርሱም የምትዘሩትን ዘር ይሰጣችኋል፣ ያበረከትላችሁማል፣ ይላል። ይሰጣችኋል፣ ያበረክትላችሁማል። ለምንድን ነው የምትሰጡት? ለዘሪ ዘርን። ለዘሪ ማለት ዘሬዎች ካህናት ናቸው፣ ሐዋርያት ናቸው። ዘሩ የእግዚአብሔር ቃል ነው። እንደገና ደግሞ ሌላው ዘሩ የምእመናን ገንዘብ ሆኖ ያ ካህናቱንም ይይዛል፣ ድሆችንም ይይዛል። ቤተ ክርስቲያን የድሆችም ያላቸውም ሰዎች እናት ትሆናለች፣ ትወደዳለች፣ ትከበራለች እና በዚህ መሰረት የተመሰረተች ቤተ ክርስቲያን ሳይታሰብ የሮምን ኃያላን ጣዖትን የሚያመልኩትን እሱን አልፋ በዓለም ትታወቃለች ሳይባል በዚች ምክንያት እግዚአብሔር ባርኳቸው ኃይሉን ሰጥቷቸው ሮማውያንን ሀያላኑ እንደ ዛሬው አሜሪካ አሳመኑ። በዓለም ላይ የነበረውን ጣዖት ሁሉ አንኮታኮቱ። የክርስትናን ሃይማኖት የእግዚአብሔርን መኖር በዓለም ላይ እንዲበራ አደረጉ። ታላቋ በዓለም ላይ ያለች አዲስቷ እስራኤል አዲስቷ እስራኤል ማለት ዛሬ አዲስቷ ቤተ ክርስቲያን ትክክለኛዋ እስራኤል ተብላ የምትጠራው ዛሬ በመጽሐፍ ቅዱስ ውስጥ ቤተ ክርስቲያን በዓለም ላይ ያለች ቤተ ክርስቲያን። እንተ ላይ ለኩሉ ጉባኤ ወነ አምን በአሃቲ ቅድስት ቤተ ክርስቲያን እንተ ላይ ለኩሉ ጉባኤ ዛ ሐዋርያት። በክርስቶስ ደም በሐዋርያ ትምህርት በተመሰረተችው በዓለም ላይ ባለችው ባንዲቷ ቤተ ክርስቲያን እናምናለን። በዓለም ላይ ያለችው አንዲቷ ቤተ ክርስቲያን የምትንቀሳቀሰው በምእመናን አስራት ሆኖም ይህ ምስጢር ሳይገባቸው አስራትን መስጠት ወለድ እንደሆነ ሳያውቁ ትርፍ እንደሆነ ሳያውቁ በረከትም እንደሆነ ሳያውቁ ለእግዚአብሔር መታዘዝም እንደሆነ ሳያውቁ እንዲሁ እየሳሱ እግዚአብሔርን የሰረቁ ሕዝብ ነበሩ። አልተባረኩም። ዛሬም አሉ፣ አልተባረኩም። ደግሞ የሰጡ ነበሩ፣ ተባረኩ። ዛሬም አሉ እየተባረኩ። ሆኖም ግን ዛሬ ካሉትና እግዚአብሔርን በመስረቅ እየተጎዱ ያሉት በዓለም ውስጥ ኢትዮጵያውያን ኦርቶዶክሶች እኛ ብቻ በዓለም እኛ ብቻ በማንኛቸውም የክርስቲያን ሃይማኖት በማንኛቸውም አብያተ ክርስቲያናት ቤተ ክርስቲያን ስትመሰረት በአስራት ነው የምትመሰረት። የምዕመናኑ አስራት ታይቶ ነው አቅም ታውቋል። በአስራት ነው ቤተ ክርስቲያን የምትመሰረት እና በዚህ መልክ እየተጓዘች በዓለም ላይ ያለች ቤተ ክርስቲያን እዚህ ደርሳለች። የሰጡ እንደሚጠቀሙ ያልሰጡ እንደሚጎዱ የእኔ ወሬ ብቻ ሳይሆን የእግዚአብሔር ቃል ነው የሚለው። ያኔ የእግዚአብሔርን ቃል እናያለን። ስናይ ባለመስጠታችን መስጠታችን እንዴት እንደተጎዳን ከታሪካችን እንገነዘባለን። ስንሰጥ ደግሞ የቱን ያህል እንባረክ እንደነበረ ከተባረኩት አብያተ ክርስቲያናት አንጻር እንገነዘባለን። እና ትንቢተ ሚልክያስ ምዕራፍ ሦስት ትንቢተ ሚልክያስ ምዕራፍ ሦስት ምዕራፍ ሦስት ቁጥር ሰባት ጀምሮ ላነበው አሁን ይህ የማነብላችሁ በዓለም ላይ ያሉ ማንኛቸውንም አብያተ ክርስቲያናት አይመለከትም፣ እኛን ብቻ። ለዚህ ነው ተሰውሮብን ስለኖረው በረከት እንድንነጋገር የሆነው። ዛሬ ከአባቶቻችሁ ዘመን ጀምሮ ይላል እግዚአብሔር ቃል። ቁጥር ሰባት ጀምሮ ከአባቶቻችሁ ዘመን ጀምሮ ከሥርዓቴ ፈቀቅ ብላቸዋል፣ እርሷንም አልጠበቃችሁም። እባካችሁ ወደ እኔ ተመለሱ እኔም ወደ እናንተ መለሳለሁ፣ ይላል የሰራዊት ጌታ እግዚአብሔር። እናንተ ግን የምንመለሰው በምንድን ነው ብላችኋል። ሰው እግዚአብሔርን ይሰርቃልን? ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችኋል። እናንተም የሰረቅንህ በምንድን ነው ብላችኋል። በአስራትና በኩራት በአስራት ነው። እናንተ ይህ ሕዝብ ሁሉ እኔን ሰርቃችኋልና በእርግማን እርጉሞች ናችሁ። እኔን ሰርቃችኋልና እና በእርግማን እርጉሞች ናችሁ። የተረገመ ህዝብ ደግሞ ችግሩ መሪዎች ቢኖሩ የሚያስለቅሱ ስልጣናቸው የተረገመ፣ አዋቂዎች መውራንም ቢኖሩ እውቀታቸው የተረገመ ያስተማራቸውን ህዝብ የሚያስለቅስ ጉልበታሞች ቢኖሩ ጉልበታቸው የማይጠቅም ነገር ላይ የሚውል ጎበዛዝት ቢኖሩ ወጣቶች የወጣትነት ህይወታቸው እግዚአብሔርን የማያከብር አገርን የማይጠቅም ወላጅን የሚያሳዝን ለምንም የማይበቃ ትዳሩ በረከት የለው የተረገመ የሚወለዱት ልጆች የተረገሙ አዝመራው የተረገበ ቢበሉት ማያጠግብ ቢጠጡት ማያረካ ልብሱ ቢለብሱት የማያሞቅ ስልጣኑ ቢያዝ የማያስደስት አንዳንድ ጊዜማ በተፈጥሮ ይፈጥራል የተፈጥሮ አየሩ ምን ጠቀም በጠቀሜታ ዋው አየሩ የፀሐይ ሙቀቱን ይረግባል እና ከዚህ ሳይሆን አይቀርም ብዙ ነገር ተረገመ እና ምን ይላል እግዚአብሔር ቃል በቤቴ ውስጥ ያለፈውን ተውትና በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ መብል እንዲሆን የማን መብል የአገልጋዮች የካህናቱ መብል የቅዱሳን መብል፣ ቅዱሳን ብሎ የጠራቸው ወንድሞቼ ብሎ የጠራቸው የዲዎች የዲዎች መብል። እንዲሁም ወደ ጎተራ የአግቡ በዘመኑ ጎተራ ነው፣ ዛሬ ባንክ ነው። የቤተ ክርስቲያኗን አካውንት ጠይቆ መረዳት ይቻላል። ሌሎች እንደሚያደርጉት ባንክ ውስጥ ማጠራቀምኩ። ስለዚህ በዘመኑ ወደ ጎተራ፣ ዛሬም በገበሬው ያው ነው። በዚህ በእኛ በከተማው ደግሞ ወደባ በረከትን አትረፍርፌ ባላፈስላችሁ በዚህ ፈትኑኝ፣ ይላል የሠራዊት ጌታ እግዚአብሔር። ፈትኑኝ እኮ ነው። በረከትን አትረፍርፌ ባላፈስላችሁ በዚህ ፈትኑኝ፣ ይላል የሠራዊት ጌታ እግዚአብሔር። ስለናንተ ነቀዙን እገስጻለሁ ይላል። ምክንያቱም በእርግማን ምክንያት እህሉ በነቀዝ ስለተጎዳ በነቀዝ ስለተበላሸ ነቀዙን እገስጻለሁ። እህሉን ብቻ አይደለም፣ ፍቅራችሁም ነቅዟል ነው። ትዳራችሁም ነቅዟል ስልጣናችሁ ነውቅ ነቅዟል። እውቀታችሁ ነቅዟል። አንድነታችሁ ኅብረታችሁ ነቅዟል። ክህነታችሁ ነቅዟል። የእኛንም ቅዳሴያችሁ ነቅዟል። ዝማሪያችሁ ነቅዟል። ስለዚህ ተመለሱ። ይህን የነቀዘው ነው ልፈውሰዋል፣ እገስጸዋለሁ ለእግዚአብሔር ቀ የምድራችሁንም ፍሬ አያጠፋም። በስጋ የምድራዊን ፍሬ በመንፈስ ክርስቲያናዊን ፍሬ አያጠፋም። ክርስቲያናዊ ፍሬ ፍቅራችሁ፣ ገላትያ አምስት ላይ እንደተነገሩ ክርስቲያናዊ ፍሬ ደስታችሁ፣ ክርስቲያናዊ ፍሬ ሰላማችሁ፣ ክርስቲያናዊ ፍሬ የዋህነታችሁ፣ እምነታችሁ፣ ደግነታችሁ፣ ያ ሁሉ ይጨመራል እንጂ አይጠፍ። በእርሻችሁም ያለው ወይን ፍሬውን አያረግፍም። በስጋ በእርሻ ላይ ያለው በመንፈስ በቤተ ክርስቲያን በቤተ መቅደስ ያለው ፍሬ በቤተ መቅደሳችን ያለው የህይወት ፍሬ ስጋው ደግሞ አይረግፍም። ማለት እንደ መርገፍ እኮ ነው። እዚህ መጥቶ ሰዎች ሳይበሉት ከተመለሰ ይረግፍ እኮ ነው። ሁሉም ይቀበሉታል፣ ሁሉም ልጆች ይሆናሉ፣ ሁሉም ይባረካሉ ይላል የስራዎች ጌታ እግዚአብሔር። የተርላ ምድር ትሆናላችሁና አህዛብ ሁሉ ብፁዓን ብለው ይጠሯችኋል ይላል የስራዎች ጌታ እግዚአብሔር። ይሄ በማድረጋችን አህዛብ ሁሉ ብፁዓን ብለው ይጠሯችኋል። ኢትዮጵያውያንን እኛ ስንሰማ። ጣዖት ብለው እንጨትን ጠርበው ጣዖት የሚያመልኩ ማርያም ብለው በማርያም ስል ቅዱሳንን ፍጡራንን አማለክት ብለው ፈጣሪ ብለው የሚያመልኩ በክርስትና ስርዓት፣ ሳይሆን በይሁዲ ስርዓት የሚመላለሱ በክርስትና ትክክለኛ እምነት ሳይሆን በአህዛብ እምነት የሚኖሩ ቅጥ የሌላቸው ክርስቲያኑ ሲባሉ አህዛብ፣ አህዛብ ሲባሉ ይሁዲ፣ የተለየ ነገር የሌላቸው ተብሎ ተነግሮን ነበር ለይ ይችላሉ ፈረንጆቹ እንደዚያ ነዋ የተነገራቸው። እንደዚያ እየተነገራቸው እኮ ነው ዶላር የሚያገኙ የእኛ ሰው። አሁን ግን እዚህ እኛ መጥተው ስናያቸው እንደዚህ የሌላቸው ሆነው ያላቸው የሚመስሉ ካለቻቸው መኪና እያጸሙ ቤት እየጠረቡ አናሳ ስራ እየሰሩ ካለቻቸው አስራትን በማውጣት ቤተ ክርስቲያናቸውን አጠናክረው ለልጆቻቸው በማስተማር በእንደዚህ አይነት ስነ ምግባር በእንደዚህ አይነት ብርሃናዊ ህይወት ለካ እንደ እነዚህ አይነት እውነተኞች ክርስቲያኖች ናቸው። እንግዲያው ህይወታቸው እንደዚህማ ከሆነ በታሪክማ መጀመሪያ እነሱን የሚቀድም ማን አለ? በቅድምና መጽሐፍ ቅዱስ እንደሚናገር እነሱን የሚቀድም ማን አለ ብለው ብፁዓን ይሏችኋል። ብፁዓን ማለት የተመሰገኑ። በእናንተ ምክንያት እግዚአብሔርም ይከብራል። እግዚአብሔር ይህን ባያደርግ ፈትኑትን። ስለዚህ ክርስቲያኖች፣ በሀገራችን ተሰውሮብን የኖረ በረከት ይሄ ነው። ለስሞ አስራትን በማውጣት ግብጾች አውጥተው አልተጎዱም። ነጋዴዎች የበለጠ አተረፉ። ልዩ ልዩ ገቢ ያላቸው ልዩ ልዩ ገቢያቸው አደገላቸው። አንድሜ ዳህየ። ሌሎችም እንደዚሁ። እኛ ግን ዳህየ እኛ ግን ቅድም እንዳልኩት ያለን ሁሉ እንደሌለን ሆነ። ይሄ ሁሉ የሆነው ነው የሚ የእግዚአብሔር ቃል አይዋሽን። እግዚአብሔርን ስለሰርቃችሁ ነው። ሰው ሰው እንዲሰርቅ ወደ እግዚአብሔር ነው እግዚአብሔር ለምን ትሰርቃላችሁ ነው እና እግዚአብሔርን ስትሰርቅ የኖረች አገር ናት። ደግሞ የእግዚአብሔር ናብት በልቶ ጊዜን የሚጠብቅ እንጂ እንደ ሰው አይቸኩልም፣ እንጂ ሰው በልቶ በሰላም መኖር አይችልም። ስለዚህ ያንዳይሆን የሚለው የእግዚአብሔር ቃል ይሄን ያደለም ያንዳይሆን ካህናቱ ያለ ሀፍረት ያለ ውርደት ያለ ችግር እንዲኖሩ በቤተ ክርስቲያኗ ያሉ ድሆች ደግሞ በዙሪያዋ እሷን ተስፋ የሚያደርጉት እንዲረዱ፣ ትምህርት ቤት ተሰርቶ ልጆች እንዲተኩ እንዲማሩ፣ ህንጻ እንደሆን የምንፈልገው የተሻለ ህንጻ ያለምንም ስጋት በኩራት በደስታ ለውጠን ወይም ደግሞ አግኝተን ስራችን እንድንሰራ፣ በዓለም ያሉት የኢትዮጵያ አብያተ ክርስቲያናት ቤተ ክርስቲያን ብቻ ሳይሆን አምባሳደሮችም እንዲሆኑ የሀገሮች የሀገሯ የአገሯ አምባሳደሮች እኮ ይሆናሉ። ያም የሆነው እንደ ግብፅ ቤተ ክርስቲያን እንደ ግሪክ ቤተ ክርስቲያን እንደ ሌሎችም በአስራት የተመሰረ እንደሆነ ቤተክርስቲያኗ ለትውልድ ትተላለፋለች። ቤተክርስቲያኗ ለትውልድ ከተላለፈች ደግሞ ቤተክርስቲያኗ በአለም ላይ በመታወቋና እግዚአብሔርን በማምለካችን ብፅዋን ተብለን ከመጠራታችን በላይ እግዚአብሔር ይደሰታል። እግዚአብሔር ከመደሰቱም በላይ ለሀገራችን አኗኗር ደግሞ ሌላም አስተዋጽኦ አለው። ተሰውረብን የኖረው ጥቅም ማለት በረከት ይሄ ነው ዛሬ የተማርነው ነው። ይሄን ያሰማን እግዚአብሔር እንድናደርገው እንዲገፋፋን ቅዱስ ፈቃዱ ይሆነልን። እግዚአብሔር የተመሰገነ ይሁን። እግዚአብሔር አለ ዛቺ ትልቅ እግዚአብሔር ግሩም ሀይነ